የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜና ይዘን ቀርበናል። አበይት ነጥቦችን በማስቀደም እንጀምራለን። ዘላቂ ሰላም እንዲሰፍን መንግስት የአማራ ሕዝብ ጥያቄዎችን በሰከነ መንፈስ ማዳመጥና መመለስ እንዳለበት የጎንደር ከተማ የሃይማኖት አባቶችና የሀገር ሽማግሌዎች ጠየቁ። የማዕከላዊ ኢትዮጵያና የደቡብ ኢትዮጵያ ክልላዎች ምስረታ ጉባኤ በወልቂጤና አርባ ምንጭ ከተሞች እየተካሄደ ነው። ከዜናዎቹ ጋር ሳምራይት ሙልጌታና በምልክት ቋንቋ ፈቃዱ ደምካኤል ከመላሽ ስርጭት ባለሙያዎች ጋር ከእናንተ ጋር ቆይታ እናደርጋለን። ቆይታችሁን ከኛ ጋር አድርጎ የተባበሩት አረብ ኤምሬቶች ፕሬዚዳንት ሸ መሀመድ ቢን ዛይድ አልናህያ ለይፋዊ የስራ ጉብኝት አዲስ አበባ ገቡ። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም የኢፌድሪ ጠቅላይ ሚኒስትር አብይ አህመድና ከፍተኛ የፌዴራል መንግስት የልኡካን ቡድን አቀባበል አድርገውላቸዋል። የአቀባበል ስነስርዓቱን ተከታትለን እንመለከ የአየር ንብረት ለውጥ ተጽዕኖን ምላሽ ለመስጠት ዓለም አቀፍ ትብብር መፍጠር አስፈላጊ መሆኑን ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር ደመቀ መኮንን ገለጹ። አስራ ዘጠነኛው የአፍሪካ የአካባቢ ጥበቃ የሚኒስትሮች መደበኛ ጉባኤ የአፍሪካን የአካባቢ ችግሮች ለመፍታት ድሎችን መጠቀም፣ ትብብርን ማጎልበት በሚል መሪ ሀሳብ በአዲስ አበባ እየተካሄደ ነው። ዘገባው የኢትዮጵያ ዜና አገልግሎት ነው። ብርቱካን ታዬ እንደሚከተሉት ታቀርበዋለች። በጉባኤው የአፍሪካ ሀገራት የአካባቢ ሚኒስትሮች፣ የዓለም አቀፍ ድርጅቶች የአካባቢ ጥበቃ ተወካዮች ና የአካባቢ ጥበቃ ተቆርቋሪ ባለሙያዎች በመሳተፍ ላይ ናቸው። ምክትል ጠቅላይ ሚኒስትር ና የውጭ ጉዳይ ሚኒስትር ደመቀ መኮንን በዚህ ወቅት እንደ ገለጹት የአየር ንብረት ለውጥ በአፍሪካ የመሬት መራቆት፣ ድርቅ፣ የጎርፍ አደጋ ና በረሃማነትን አስከትሏል። ይህም አፍሪካውያን ለተለያዩ ለማህበራዊና ምጣኔ ሀብታዊ ችግሮች መዳረጉን ጠቁመው በተለይም በሀገሪቱ የምግብ ዋስትና የማረጋገጥ ሂደት ላይ ትልቅ ጫና መፍጠሩንም ነው አጽንኦት የሰጡት። አህጉሪቱ የዘላቂ ልማት ግቦችን ለማሳካት በምታደርገው ጥረት አሉታዊ ተጽዕኖ እያሳደረ መሆኑን ገልጸው ይህንንም ለመከላከል በትብብር መስራትም ይገባል ብለዋል። ኢትዮጵያ የአየር ንብረት ለውጥ ተጽዕኖ ለመቀነስ በዜጎቿ ተሳትፎ የአረንጓዴ አሻራ ልማት መርሃ ግብር በመቅረጽ የአረንጓዴ ኢኮኖሚያዊ ግንባታን እያጠናከረች መሆኗን ጠቅሰዋል። የአየር ንብረት ለውጥ በሚያስከትለው ጫና አህጉራችን በድርቅና ጎርፍ ተጎጂ እየሆነች ነው። የምግብ ዋስትናን ለማረጋገጥ የሚደረገውን ጥረትም እያደናቀፈ ይገኛል። ባለፉት አምስት አስርት ዓመታት የታዩ አስደንጋጭ የዱር እንስሳት ብዝሀ ህይወት መጥፋትም አንዱ ማሳያ ነው። አህጉሪቱ አስፈላጊ ስነ ምህዳር መዛባት በማስተናገድ ላይ ነች። የአህጉሪቷን ዘላቂ ልማት ግቦችና የሀያ ስልሳ ሶስት አጀንዳ ለማሳካትም እንቅፋት ፈጥሯል። ለተጽዕኖ ምላሽ ለመስጠትም ጠንካራ ዓለም አቀፍ ትብብር መፍጠር አስፈላጊ ነው። የሚደረገው ትብብርም የተሻለ ነገርን ለመፍጠር አይነተኛ ፋይዳ ይኖረዋል። ሰስተናብል ፊውቸር የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በአፍሪካ የአየር ንብረት ለውጥ የተጋላጭነት አደጋ እየጨመረ መምጣቱን ገልጸዋል። ኢትዮጵያ የአየር ንብረት ለውጥ ተጽዕኖ ለመቀነስ ስትራቴጂካዊ እቅድ ቀርጻ እየተገበረች እንደምትገኝ ተናግረዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳባ ምንጭነት ተግባራዊ እየተደረገ በሚገኘው የአረንጓዴ አሻራ መርሃ ግብር ለምግብነትና ለአካባቢ ጥበቃ የሚውሉ ችግኞች መተከላቸውንም አንስተዋል። ኢትዮጵያን መካከለኛ ገቢ ካላቸው ሀገራት ተርታ ለማሰለፍ የዜጎቿን ተሳትፎ ለማሳደግ ተጽዕኖን የሚቋቋም የኢኮኖሚ ስርዓት እየገነባች መሆኑም እንዲሁ ኢትዮጵያ ከ2011 ዓ ም ጀምሮ ለአየር ንብረት ለውጥ የማይበገር የአረንጓዴ ኢኮኖሚ ስትራቴጂ ተግባራዊ ማድረግ ጀምራለች። 2017 ላይም የአየር ንብረት ለውጥ እቅድ በመቅረጽ የብሔራዊ እና የተቋማት ልማት አቅጣጫ ተነድፎ እየተሰራ ነው። ኢትዮጵያ የምትከተለው የአረንጓዴ ኢኮኖሚ ግንባታ ዓላማም የአየር ንብረት ለውጥ ተጽዕኖን በመቀነስ የግሪን ሀውስ ልቀትን የመቋቋም አቅምን ማሳደግ ነው። በኢትዮጵያ እየተከናወነ የሚገኘው የአረንጓዴ ኢኮኖሚ ግንባታ ስራ ሀገሪቷን መካከለኛ ገቢ ካላቸው ሀገራት መካከል ተርታ ለማሰለፍ ነው። በመንግስታቱ ድርጅት የአየር ንብረት ለውጥ ማዕቀፍ ስምምነት ዋና ጸሐፊ ሳይመን ስቲል የአየር ንብረት ለውጥ ተጽዕኖን ለመቀነስ የምድርን ደህንነት ማስጠበቅ ጊዜ ሊሰጠው አይገባም ብለዋል። አፍሪካ በዓለም አቀፍ ደረጃ ወደ ከባቢ አየር ከሚለቀቀው በካይ ጋዝ ውስጥ ያላት ድርሻ ከሰባት በመቶ በታች መሆኑን ጠቁሞ ከዚህም የበለጠ ለመቀነስ መስራት እንደሚገባም ነው የጠቆሙት። ለዚህም ታዳሽ ኃይል ተደራሽነትን በማስፋት የበለጠ መስራት እንደማያስፈልግም ተናግረዋል። አፍሪካ በአለም አቀፍ ደረጃ ከሚለቀቁ አርባ ከመቶ በላይ ጋዝ ልቀት ከሰባት በመቶ በታች ድርሻን ትይዛለች። የታዳሽ ኃይል አቅምን ማስፋፋት ከተቻለ የኤነርጂ ደህንነት ተደራሽነትን ማሻሻል የበካይ ጋዝ ልቀትን ለመቀነስና የኢኮኖሚ ምጣኔ ሀብት መነቃቃትን ለመፍጠር አስፈላጊ ነው። ከዚህ በተጨማሪም ገጠራማና ራቅ ያሉ አካባቢዎችን የኃይል ተደራሽነት ለማስፋት የሚረዳ ይሆናል። በተባበሩት መንግስታት የአካባቢ ጥበቃ ፕሮግራም ረዳት ዋና ጸሐፊ ኤልዛቤት ማሩማ በዓለም በየአመቱ አራት መቶ ሰላሳ ሚሊየን ቶን የፕላስቲክ ምርቶች ጥቅም ላይ እንደሚውሉ ገልጸዋል። ከዚያ አኳያ አፍሪካ የራሷን የፕላስቲክ አወጋገድ የመፍትሄ ስርዓት በመከተል በዜጎቿ በወንዞቿና ስነ ምህዳሯ ላይ የሚደርስን ተጽዕኖ መቀነስ ይኖርባታል ብለዋል። የሰው ልጅ በየአመቱ ከ430 ሚሊዮን ቶን በላይ ፕላስቲክ ያመርታል። ከዚህ ውስጥ ሁለት ሶስተኛው የፕላስቲክ ምርት በአስቸኳይ የሚወገዱ ምርቶች መያዣነት የሚውል ነው። እውነታዎች እንደሚያሳዩት አፍሪካ በፕላስቲክ ተረፈ ምርት ዜጎቿ ተጎጁ እየሆኑ ነው። ለዚህም ከራሷ የሚመነጭ የፕላስቲክ አወጋገድ የመፍትሄ መንገዶችን መከተል ይኖርባታል። በወንዞቿ በአየሯና በዜጎቿ ላይ የሚደርስን ተጽዕኖ መቀየር ይኖርባታል። and it's warning its way into human food chain. ከነሐሴ 8 ቀን 2015 ዓ ም ጀምሮ ሲካሄድ የቆየው 19ኛው የአፍሪካ የአካባቢ ጥበቃ ጉባኤ በነገው ለት የተለያዩ የመፍትሄ ውሳኔዎችን በማሳለፍ እንደሚጠናቀቅም ይጠበቃል። ዘላቂ ሰላም እንዲሰፍንም መንግስት የአማራ ህዝብ ጥያቄዎችን በሰከነ መንፈስ ማዳመጥና መመለስ እንዳለበት የጎንደር ከተማ የሃይማኖት አባቶችና የሀገር ሽማግሌዎች ጠየቁ። በቀጣይ ዘላቂ ሰላም ዙሪያ ከጎንደር ከተማ ነዋሪዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች ጋር ውይይት ተካሂዷል። አዲስ አለማየው በአማራ ክልል የተፈጠረውን የሰላም ጦት በዘላቂነት ለመፍታት የሃይማኖት አባቶች የሀገር ሽማግሌዎችና ወጣቶች የድርሻቸውን ሊወጡ እንደሚገባ የጎንደር ከተማ ኗሮች ገልጿል። ከከተማው የተወጣጡ የሃይማኖት አባቶችና የማህበረሰብ ክፍሎች በዘላቂ ሰላም ዙሪያ ውይይት አድርጓል። የውይይቱ ተሳታፊዎች እንደሚሉት የመልካም ማስተዳደር ችግር፣ የኑሮ ውድነት፣ የሙስና መንሰራፋትና የዜጎች መብት ጥሰት አሁን ለደረስንበት ችግር ዳርጓል። በመሆኑም የሕዝብ ጥያቄዎችን መንግስት ከስር ከስር ሊፈታቸው ይገባል ብሏል። ብሔር ተኮር በሽታ መጥቶ አንተ ከዚህ ክልል አትመጣም፣ አንተ እዚህ ክልል አታልፍም የሚል ነው። በመኪና የሚሄደው ወደ አዲስ አበባ እየታገተ እየታፈነ ብር ክፈል እየተባለ ነው። መጀመሪያ ዝምራ ራሳችሁን አጥሩና ለማህበረሰቡ ኃላፊነት ስጡ። ሚልሻውን ህዝቡ ይመልምል። አመራሩን አጥርታችሁ ስትራክቸሩን እስክታስቀጥሉ ኃላፊነቱ ለጎንደር ህዝብ ቢሰጠ ቢሰጠው በጣም አልጸግበው ኃላፊዎች ሰዎች እርስ በርስ ከመወነጃጀል እከሌናል ቃላት ከመሰንጠት አላት ብበላሽ አርሙኝ። አድሎ አይምጣብን። ዘላቂ መፍትሄ እንዲመጣ መንግስት የህዝብን ጥያቄ በሰከነ መንፈስ ማድመጥ እንዳለበትም በስብሰባው የተሳተፉ የሃይማኖት አባቶች አሳስበዋል። በውይይቱ ላይ ከተገኙት የሃይማኖት አባቶች መካከል በኩረት ጓን ዘለዳዊት ኃይሉና ሼህ ኡመር ሐሰን የሃይማኖት አባቶችም ኃላፊነታችንን እንወጣለን ሲሉ አስተያየታቸውን ሰጥተዋል። መንግስት የህዝብን ጥያቄዎች አንድ በአንድ መፍታትና የህገ በላይነትን ማስከበር አለበት። እኛ የሃይማኖት አባቶች ሁሉም ህዝብ የሰላምን ስራ እንዲሰራ የሰላም ሀሳብ እንዲያስብ በሰላም መንገድ ብቻ እንዲሄድ ነገሮችን ሁሉ በሰላማዊ መንገድ እንዲፈታ የሚሰማው እንኳን ቢያጣ ለእግዚአብሔር አቤት እያለ የሚሰማው እንዲፈጥርለት እግዚአብሔር እንዲማጸን እንጂ ህጻናት እንዲሞቱ ለህጻናት የመኖርና የማደግ እድላቸውን በማሳጣት ችግር ሊፈታ ስለማይችል ይሄ እንዳይሆን አበክረን እናስተምራለን። የትልቆችን የሽማግሌዎችን ትእዛዝ ወጣቱ መቀበል ያስፈልጋል። አንድነት ደግሞ ያስፈልጋል። እኛ ቶቢያ የውጭ ወራሪ አፉን ከፍቶ እጁን ዘርግቶ እየጠበቀን ስበሳችን መያያዝ የለበትም፣ ስበሳችን አንድ መሆኑን ያስፈልጋል ነው የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ባዩ አባይ የህዝብን ጥያቄዎች ለመመለስ በመንግስት በኩል የተጀመሩ ስራዎች መኖራቸውን አንስተዋል። የአማራ ህዝብ ጥያቄዎች በዘላቂነት እንዲመለሱ በጠረጴዛ ዙሪያ መወያየት ያስፈልጋል ምን ያሉት ጎንደር ወጣት እናቀዋለን ለለውጥ ግንባር ቀደም ያመጣው ለውጥ ነው። ስለዚህ አሁንም በስሜት ሳይሆን የምናመጣው አሁን የምንታገልለት ዓላማ በስሜት ሳይሆን በሰከነ ነገን የአማራን ሕዝብ ወደፊት ሊያራምድ የሚችል ትግል ስልት መከተል መቻል አለብን። ስለዚህ ሁላችንም አሁን የያዝ ነው በትጥቅ የሚፈታ የአማራ ሕዝብ ጥያቄ የለም ጎንደርና ውድመህ አማራን አውድመህ ድመ አንድን የአማራ አማራ ህዝብ ጥያቄ መንፈታው የለም። ስለዚህ ሁላችንም በሰከነ መንገድ ወደዚህ ወደ ቀልባችን መመለስ መቻል አለብን። ይሄ ሰላም እንዲጸና ሁሉም የድርሻውን ሚና መወጣት አለበት የሚል ሀሳብ ያለ ከክልሉ ውጭ ያሉ የአማራ ተወላጆችን ጉዳይ በተመለከተ ከመንግስት ጋር እየተሰራ መሆኑን የገለጹት የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው በተሰራ ኦፕሬሽን ሰላሳ ስምንት የሚሆኑ ሰዎችን ከእገታ ማስለቀቅ ተችሏል ይላሉ። አዲስ አበባ ዘረፋ፣ አገታ፣ ሌሎች ሀሳቦች ብላችሁታል። እጅግ አሳፋሪ ነው። ሰራዊቱ ግን ኢሚዲየት ይሄ ችግር እንደተፈጠረ በምናደርገው ኮሚኒኬሽን ከገባበት ገብቶ ደምስሶ በሶስተኛ ቀኑ ነው አንዳንዶቹ። ሰላሳ ስምንቱ ያለ ክፍያ ነው የተለቀቁት። የመስተዳድር አካላት አጥሮ ያላችሁትን አሁን ከዚህ ሰዓት ጀምሮ እናጠራለን። እናንተም ህዝብ እንሰበስባለን በየቀበሌው ሚሊሻው መተቸት አለበት እያንዳንዱ። በአማራ ክልል ዘላቂ ሰላም ለማምጣት ከባለድርሻ አካላት ጋር በቀጣይም ውይይት እንደሚደረግ አቶ ደሳለኝ ጣሶ ተናግረዋል። በማዕከላዊ ጎንደር ዞን የጎንደር ዙሪያ ወረዳ ወደ ሰላማዊ እንቅስቃሴ መመለሱን የወረዳው አስተዳደር አስታውቋል። በወረዳው የተከሰተውን የዋጋ ንረት ለማረጋጋት እየተሰራ እንደሚገኝም ወረዳ አስተዳደሩ ገልጿል። አገኘው አበባ በማዕከላዊ ጎንደር ዞን የጎንደር ዙሪያ ወረዳ ባለፉት ቀናት አለመረጋጋት የነበረ ቢሆንም አሁን ግን ወደ ሰላማዊ እንቅስቃሴ መመለሱን የወረዳው አስተዳዳሪና የኮማንድ ፖስቱ ሰብሳቢ አቶ ኤርሚያስ ቢራራ ተናግረዋል። አሁን ላይ ከ1 ሳምንት ከስድስት ጀምሮ እስከ 11 አንጻራዊ ሰላም አለ። ማንኛውም ማህበረሰብ ወጥቶ መግባት፣ መንቀሳቀስ ይችላል። ጥይት ተኩስ በከተማችን የለም። ሰላም ለሁሉም አስፈላጊ እንደሆነ በጣም በርካታ መድረኮች ያረጋገጡልን ነው። ስለዚህ ቀጣይ የሚሰሩ ስራዎች ይኖሩናል። አሁን ላይ ግን ሰው በተረጋጋ ሁኔታ ማህበራዊ እንቅስቃሴውን ኢኮኖሚያዊ እንቅስቃሴውን እየተሰራ እየተንቀሳቀሰ ያለበት ሁኔታ ነው ያለ። ሰላምን ለማስፈን ከማህበረሰቡ ጋር ውይይት እየተደረገ መሆኑን የገለጹት የወረዳው አስተዳዳሪና የኮማንድ ፖስቱ ሰብሳቢ አቶ ኤርሚያስ ቢራራ በውይይቱም ህብረተሰቡ ከታች እስከ ላይ ሊፈቱለት የሚገቡ ጥያቄዎችን እያነሳ ይገኛል ብለዋል። በመሆኑም ጥያቄዎችን አድምጦ ምላሽ መስጠት እንደሚገባም ጠቁመዋል። ማህበረሰቡ እያነሳ ያለው የሚመለሱለት ጥያቄዎች የጋራ የሚያደርጉን ጥያቄዎች አሉ በክልል ደረጃ በፌዴራል ደረጃ አለማንም መሰረተ ልማት የለም፣ ጥያቄዎቻችን አልተመለሱም። በተለይ ከማንነት ከወሰን ጋር ተያያዙ በፈጠርናቸው መድረኮች የሚነሱት እነዚህ ጥያቄዎች ናቸው። እንደ ወረዳ የሚፈታው እንደ ወረዳ፣ እንደ ዞን የሚፈታው እንደ ዞን፣ እንደ ክልል የሚፈታው እንደ ክልል መፍታት የላይኛው አካል ጆሮ ሰጥቶ ማዳመጥ ይጠይቃል። በማክሰኘት ከተማ ነዋሪ መሆናቸውን የነገሩን አቶ ነጋጊራ በወረዳው ካለፉት ቀናት በተሻለ አሁን መረጋጋት መኖሩን ጠቅሰው ሰላሙን የበለጠ ለማስፈን ግን ሁሉንም ያካተተ ውይይት ማድረግ እንደሚገባ ጠቁመዋል። ክልሉም እንደ ክልል፣ ዞንም እንደ ዞን፣ ወረዳውም እንደ ወረዳው ሰላማዊ ሰላማዊ ንግግር አድርጎ ከተለያዩ እንትኖች ጋር ተወስዶ ችግሮች እልባት እንዲያገኙ በአስቸኳይ መልካ ማስተዳደር ችግሮች እኒ መፍትሄ ቢሰጣቸው ዘለቄታ ሰላም ሊሆን ይችላል። ግን ሁልጊዜ በመከላከያ እንዲህ ውጥረት ብቻ ሆኖ ለውጥ ይመጣል ብሎ አይታሰብም። ምክንያቱም ተፈላጊና ተፈላላጊ መሆን አያስፈልግም። ሁሉም አካባቢ ሰላም እንዲሆን በየትኛው መንገድ የዜጎች ደህንነት መጠበቅ እንዳለበትም ሀሳብ ሰጩ ገልጠዋል። ሌላ ክልልም ያሉትም የፈናቀሉትም ደህንነት መጠበቅ አለበት። በጎንደር ዙሪያ ወረዳ የነበረውን ሁኔታ ተንተርሶ የኑሮ ውድነቱ መባባሱንና የዋጋ ጭማሪ መኖሩን ያብራሩት አቶ ኤርሚያስ ችግሩን ለማስተካከል ስራዎች መጀመራቸውን ጠቅሰዋል። ከኑሮ ውድነቱ ጋር ተያይዞ በተለይ የአሁኑ ወቅታዊ ግጭት ከተነሳ ጀምሮ የኑሮ ውድነቱ በጣም ጣራ ደርሷል። እንግዲህ እኛ እንደ ወረዳችን ያሉ ምርቶችን የንግድ ተቋም በበላይነት እንዲያስተባብር በማቋቋም አሁን ላይ ምን ምርት አለ ከየት ነው ምርት ተከዝ ነው ያለው እነማናቸው የዋጋ በከፍተኛ ሁኔታ ጨምረው እየሸጡ ያሉ የሚለውን ኮሚቴ ተቋቁሞ ስራ እየሰራ ነው። ያሉትን ምርቶች በተገቢ መንገድ ለማህበረሰቡ እንዲደርስ ስራ ጀምረናል። ከማህበረሰቡ ጋር የሚደረጉ ውይይቶችም ተጠናክረው እንደሚቀጥሉ የወረዳው አስተዳዳሪና የኮማንድ ፖስቱ ሰብሳቢ አቶ ኤርሚያስ ተናግረዋል። የኪነ ጥበብ ባለሙያዎች ሰላምን ለማስፈን በገለልተኝነትና በኃላፊነት መንፈስ የእውነታውን ነጸብራቅ የማሳየት ሙያዊ ኃላፊነት እንዳለባቸው ተገለጸ። ሙሉ ዓለም የባዓል ማዕከል በተለያዩ የሙያ ዘርፎች ያሰለጠናቸውን ተተኪ የኪነ ጥበብ ባለሙያዎች አስመርቋል። ማደር ብርሊ ኪነ ጥበብ በሰላም ሆነ በቀውስ ወቅት ነገና መልካች እይታ ላይ በማተኮር በሚሰሩ ውጤቶቹ ሁለንተናዊ ፋይዳው ከፍ ያለ ነው። እኛም እንደ ሀገር በጥበብ ስራዎች ድልን አግኝተናል፣ ሰላም አስፍነናል፣ አብሮነታችን አጠንክረናል። የጥበቡ ዘርፍ ረዥም ርቀትን አስበው ተተኪ ማፍራትን ይፈልጋልና የሙሉ ዓለም በዓል ማዕከልም በትናንትናው ዕለት በክረምት መርሃ ግብር ያሰለጠናቸውን ተተኪ የኪነ ጥበብ ሙያተኞች አስመርቋል። በምረቃ ስነ ስርዓቱ የተገኙት የሙሉ ዓለም በዓል ማዕከል ዋና ዳይሬክተር አቶ ገብረ ማርያም ይርጋም ጥበብ ለዘላቂ ሰላም ያለውን ፋይዳ አንስተዋል። በፈተና ውስጥ ሆነን ሕዝብ የሚፈልገውን ብቻ ሳይሆን የሚያስፈልገውን የመስጠት መልሶ መላልሶ ደግሞ ማየት የሚቻልባቸውን ድሮች መጠቆም ዝሮ ዝሮ ከአእምሮ ሳይናጠብ ሰው በሰውነቱ ሊቆምና በየደረጃው የሚገኘው ማህበረሰብ ክፍል የሚጠቅመውን እየሰበኩ ከሀገር ከወገን ዘንድ መቆም ስለሆነ አላማችን፣ ወቅቱ ሰላም የሚፈለግበት ለሰላም መደማመጥን ወይም መሰባሰብ የሚጠየቅበት ጊዜ ላይ እንደመሆናችን እሱም ትርጉም ሰጥተን መረዳት ያስፈልገናል። ተመራቂ ተተኪ የጥበብ ባለሙያዎቹም የጥበብ ስራዎች ያለንበትን ሁኔታ የሚያሳዩን የግሃዱ ዓለም ነጸብራቅ ናቸው። በሀገራችንም በጥበብ ስራዎች ብዙ አትርፈናል ብለዋል። ኪነ ጥበብ ስራ በሀገራችን ጉልህ የሆነ ሚና አለው። ሰላምን ከማስፈን አንጻር፣ ነባራዊ ሁኔታዎችን ከማስተካከል አንጻር፣ ባህልን፣ ትውፊትን፣ ወግን አውጥቶ ለትውልድ ትውልድ ከማሸጋገር አንጻር ብዙ የሆነ ፋይዳ አላቸው። የኪነ ጥበብ ስራዎች ለሕዝባችን አብሮነትና ዘላቂ ሰላም ብዙ አስተዋጽኦ ያደርጋሉ። ለምሳሌ አሁን እንዳሁን አይነት ነገር ሲፈጠር እኛ እንደሰራነው አይነት መድረክ ላይ እንዳቀረብነው አይነት ስራ በሙዚቃም በኬሮግራፊ የሚገለጻል ብዬ እናለው ነው። በኪነ ጥበብ ላይ ትናንትናችንን እናስታውስበታለን፣ ዛሬያችንን እንኖርበታለን እየኖሩን ዛሬያችንን የምናየውን ነገር ግን ልብ የማንለው የማናስተውለውን ነገር እናሳይበታለን ለህብረተሰቡ። ነጋችንን ደግሞ እንተነብይበታለን፣ እንደ ትንበያ እንግዲህ ዛሬያችንን እንኖርበታለን ስልሽ ዛሬ ላይ ሆነን ያላየነውን ነገር በዚህኛው በኩል በኪነ ጥበብ ደግሞ ከህብረተሰቡ አይን አንድ እርምጃ ቀድሞ ይገኛል እና እንግዲህ ኪነ ጥበብን ተጠቅመሽ ሀገርን ልታደኝ ትችላለሽ። ጥበብ በሰላም ወቅት የምንዝናናበት ብቻ ሳይሆን ሀሳብን የሚፈትሽ በየትኛውም ሁኔታ እውነትን አጥርቶ የማሳየት አቅም ያለው መሳሪያ ነው ያሉት የጥበብ ሙያተኞቹ፣ አሁን ባለንበት ሁኔታም ከኪነ ጥበብ ባለሙያዎች ብዙ ስራ ይጠበቃል ብለዋል። ኪነ ጥበብ ችግሩን ብቻ አይናገርም? ችግሩን ሳይሆን ችግሩን አውጥቶ የዚህ ችግር መፍትሄ ደግሞ ይሄ ነው ብሎ ወደ ማህበረሰቡ በትንቢት መልክ ያንጸባርቀዋል። መፍትሄውን ደግሞ ያው ኪነ ጥበብ መልሳ ለማህበረሰቡ ታደርሳለች። ማህበረሰቡ ከኪነ ጥበብ ተቀብሎ ይኖረዋል ማለት ነው። ኪነ ጥበብ ልክ የሆነውን ታሞግሳለች፣ ልክ ያልሆነውን ደግሞ ተወቅሳለች። ጥፋተኛውን ጥፋተኛ ይላል። ትክክለኛ መንገድ ላይ ያለውን ሰው ደግሞ በርታ፣ ህዝብ ከጎን አለ፣ እየሰራው ያለው መንገድ ትክክል ነው ምናምን ነገር ብሎ የሚናገርበት ወይም ደግሞ መናገር የሚችልበት መንገድ ነው ማለት ነው። ኪነ ጥበብ ኪነ ጥበብ ጉልበቱ እዚህ ላይ ነው። ለህዝብ የሚያስፈልገውን በመጠቆም ረገድ ደፍሮ አንተ ስህተት ነህ፣ አንቺ ስህተት ነሽ ብሎ መናገር የሚችል ነው ሙያውን በደንብ ከተጠቀምንበት ማለት ነው። ለዛም ነው ኪነ ጥበብ አንድ መንደር የለው አንድ ቋት የለው። በኪነ ጥበብ ሀሳቦች ነው የሚመላለሱት ሀሳቦች ነው አንተ ትብስ አንቺ ትብስ የሚባባሉ የሙሉ አለም የባህል ማዕከል በክረምት መርሃ ግብር በተውኔታ አጻጻፍ በትወና በባህሉ ውዝዋዜ በድምፅና በሙዚቃ መሳሪያ አጨዋወት ያሰለጠናቸውን ተተኪ የኪነ ጥበብ ሙያተኞች አስመርቋል ሰው መሆንም ሰውነትም በምድሪቱ ከፍ ያለባት ኢትዮጵያ ናት አናቴ በል አዎ ሀገሬ በል የማዕከላዊ ኢትዮጵያና የደቡብ ኢትዮጵያ ክልሎች ምስረታ ጉባኤ በወልቅጤና አርባ ምንጭ ከተማ እየተካሄደ ነው። ማዕከላዊ ኢትዮጵያ ክልል ምስረታውን እያካሄደ ያለው ጉራጌ፣ ስልጤ፣ ካምባታ፣ ጠንባሮ፣ ሃላባ፣ ሀዲያ ዞኖች ና የም ልዩ ወረዳን በማካተት መሆኑ ይታወቃል። በመርሃ ግብሩ ላይ የነበሩት ክልል ህገ መንግስት ለማሻሻል በተዘጋጀ ረቂቅ ሰነድ ና በሌሎች የህግ ማዕቀፎች ዙሪያ ምክክር እንደሚደረግ ተጠቁሟል። በመርሃ ግብሩ የፌዴራል የአምስቱም ዞኖች እና የልዩ ወረዳ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ና የተለያዩ የህብረተሰብ ተወካዮች እየተሳተፉ ነው። በተመሳሳይ የደቡብ ኢትዮጵያ ክልል ምስረታ ጉባኤ አካል የሆነው የክልሉ ረቂቅ ህገ መንግስት ላይ ያተኮረ ውይይት በአርባ ምንጭ ከተማ እየተካሄደ ነው። በጉባኤው የክልል አደረጃጀት ሂደት በተመለከተ የክልሉ አደረጃጀት የፕሮጀክት ጽህፈት ቤት በኩል ሪፖርት ቀርቦ ውይይት ይደረግበታል ተብሏል። ደቡብ ኢትዮጵያ ክልል በስድስት ማዕከላዊ የተዋቀረ ሲሆን ወላይታ ሶዶ፣ አርባ ምንጭ፣ ዲላ፣ ጂንካ፣ ሳውላ ና ካራት ናቸው። የምስረታ ጉባኤው በአርባ ምንጭ ከተማ እየተካሄደ የሚገኘው የደቡብ ኢትዮጵያ ክልል በስድስት ዞኖች ና አምስት ልዩ ወረዳዎች አካተው የሚደራጅ ነው። ዘገባው የኢትዮጵያ ዜና አገልግሎት ነው። በመጨረሻም ዳሽን ባንክና ማስተር ካርድ የመጀመሪያውን የቨርቹዋል ዓለም አቀፍ የቅድመ ክፍያ ካርድ አስተዋውቀዋል። ካርዱ ዓለም አቀፍ ተጓዦች በተለያዩ የዓለማት ክፍሎች ሲንቀሳቀሱ ገንዘባቸውን ያለምንም ስጋት እንዲጠቀሙ የሚያደርግ ነው ተብሏል። ባዘው መኮንን ተጨማሪ አለው። ዳሽን ባንክና ማስተር ካርድ የመጀመሪያውን ቨርቹዋል ዓለም አቀፍ የቅድመ ክፍያ ካርድ አስተዋውቋል። ዳሽን ባንክ ከተለመደውና ና በስም ከሚታተመው የፕላስቲክ ካርድ በተጨማሪ በኢትዮጵያ የባንክ ኢንዱስትሪ ታሪክ የመጀመሪያ የሆነውን ቨርቹዋል ካርድ ለደንበኞች በማስተዋወቅ ፈርቀዳሽ ሆኗል። ዳሽን ባንክ ለደንበኞቹ ቀላል ምቹና አስተማማኝ የፋይናንስ አገልግሎት ለመስጠት እየሰራ መሆኑን የተናገሩት የዳሽን ባንክ ዋና ስራ አስፈጻሚ አስፋው አለሙ ባንኩ የዲጂታል የክፍያ ስርዓትን ለማስፋፋትና ለማዘመን በትኩረት ይሰራል ብለዋል። ባንኩ አስፈላጊውን መዋለ ነዋይ በመመደብ የዲጂታል ኢኮኖሚ ግንባታ ጥረቶች ላይ ትርጉም ያለው መሰረታዊ አሻራውን እያኖረም ይገኛል። በዚህ ዘርፍ ያለንን ተሞክሮ እያዳበርን አስፈላጊውን ትምህርቶችን እየወሰድን ለደንበኞቻችን ፍላጎት ምላሽ የሚሰጡ የካርድ አገልግሎቶችን ለገበያ ማቅረባችንን አሁንም ቀጥለናል። ዛሬ የምናስተዋውቀው አንደኛ ለዓለም አቀፍ ተጓዦች የሚሆን የፕላስቲክ ካርድ ሲሆን በአጠቃላይ ከኢትዮጵያ የዓለም አቀፍ ጉዞ ለሚያደርጉ ኢትዮጵያውያን በሙሉ የተዘጋጀ ካርድ ነው። የማስተር ካርድ የምስራቅ አፍሪካ ስራ አስኪያጅ ሼህ ሪያል አሊ በኢትዮጵያ ዓለም አቀፍ የክፍያ ካርድ አገልግሎቶችን በማስተዋወቅ የዲጂታል ክፍያ ስርዓትን ለማስፋፋት እንደሚሰሩ ገልጸው ይህ ካርድ ለዓለም አቀፍ ተጓዦች ዘርፈ ብዙ ጠቀሜታ እንዳለው ገልጿል። ታሪክ ሰርታቸዋል። ለኢትዮጵያና ዳሽን ባንክ ደንበኞች ታሪካዊ ቀን ነው። ቴክኖሎጂው ዓለም አቀፍ ተጓዦች ከሀጉር አጉርና ከሀገር ሀገር በሚንቀሳቀሱበት ጊዜ የሚፈልጉትን የውጭ መዛሪ እንዲያገኙ የሚያስችል ነው። ዳሽን ባንክና ማስተር ካርድ በጥምረት ይፋ ያደረጉት ቨርቹዋል ዓለም አቀፍ የክፍያ ካርድ ዓለም አቀፍ ተጓዦች በተለያዩ የዓለም ክፍሎች ሲንቀሳቀሱ ገንዘባቸውን ያለምንም ስጋት እንዲጠቀሙ የሚያደርግ ነው ያሉት የዳሽን ባንክ ዋና ስራ አስፈጻሚ አስፋው አለሙ ቴክኖሎጂው ደህንነቱ የተጠበቀና አስተማማኝ መሆኑንም ተናግረዋል። ከደህንነት አኳያ ከፍተኛ የደህንነት መጠበቂያ አለው። በኢንዱስትሪው ቋንቋ ስሪዲ ሴኪር የሚባለው ማለት ነው። ስለዚህ በዚህ ካርድ ላይ አስፈላጊው የሆነ የጥበቃ ገብቶለታል ማለት ነው። ድሮ ካርድ በምንሰጥበት ጊዜ ከካርዱን የካርዱን የምስጢር ቁጥር በወረቀት እያተመን ነበር የምንሰጠው። ዛሬ ይሄንን ዲጂታሊ በዛ ፕላትፎርም ነው የፒኑ የሚገባው ማለት ነው የሚመጣው። ስለዚህ ለከባቢያዊ ሁኔታችንም አስተዋጽኦ የምናደርግበትን ሁኔታ ፈጥሯል ማለት ነው ዳሽን ባንክና ማስተር ካርድ የንግድ ተቋማት ክፍያቸውን ከየትኛውም የዓለም ክፍል መቀበል የሚችሉበት የማስተር ካርድ የክፍያ መቀበያ ማስተር ካርድ ጌትዌይ የተሰኘ አለም አቀፍ ዲጂታል የክፍያ ስርዓትንም አስተዋውቋል ተመልካቾች የሰዓቱን ዜና ከማጠቃለላችን በፊት አባይት ነጥቦቹን እናስታውሳችሁ። ዘላቂ ሰላም እንዲሰፍን መንግስት የአማራ ሕዝብ ጥያቄዎችን በሰከነ መንፈስ ማዳመጥና መመለስ እንዳለበት የጎንደር ከተማ የሃይማኖት አባቶችና የሀገር ሽማግሌዎች ጠየቁ። የማዕከላዊ ኢትዮጵያና የደቡብ ኢትዮጵያ ክልሎች ምስረታ ጉባኤ በወልቂጤና አርባ ምንጭ ከተማ እየተካሄደ ነው የሚሉት የዜና ሙዳያችን አበይት ነጥቦች ነበሩ። የተከበራችሁ የሰዓቱ ዜና በዚሁ አብቅተዋል ሳምራይት ሙልጌታ እና በምልክት ቋንቋ ፍቃድ ወልደ ሚካኤል ከእናንተ ጋር ቆይታ አደረግን። ጤና ይስጥልን።